እድሜሽን በቆጠው እናትዬ ደንቆ ዳጅሽ ነው ወይ መጥፊያሽን ያሳየሽ የኔ ቆንጆ። አላነደ ሳት አላሞቅም ቤቶን እናትዬ ዋንጪ ማሎደድኩት ማንደዶ ማጥፋቶን የኔ ቆንጆ የወዳጄን ነገር ሳስበው መምጣቷ መሄዷ ሕልም ነው። ይህችን እንቆቅልሽ ፈቺው ማን ነው? ትናንት የነገራት ዛሬ ሰው ሰው የወዳጄን ነገር ሳስበው መምጣቷ መሄዷ ሕልም ነው። ይህችን እንቆቅልሽ ፈቺው ማን ነው? እስኪ ግለጭልኝ ምክንያቱን ተይ ወትሯችን ለመተራረም ከስተታችን እንመካከር ተይ ውለታችን ተይተይ ተይተይ ተይተይ ለፍቅራችን ምነው ቀዘቀዘ ፍቅራችን የመኖር ተስፋችን እስኪ ግለጭልይ ምክንያቱን ተይ ወትዋች ለመተራረም ከስተታችን እንመካከር ተይ ሁለታችን ተይተይ ተይተይ ተይተይ ለፍቅራችን ለፍቅራችን

እናመሰግናለን ከውቀብ ባንዶችን የፋና ላምሮት የምዕራፍ 21 የምድብ አንድ የመጀመሪያዎቹ አቅራቢዎች አቤል ጌትነትና የአብስራ ዘውዱ ሆነዋል። በሌ አንድና በሌ ሁለት ተወክለዋል። ከወደዳችኋቸው ያልተገደበ ድምጻችሁን 8222 ላይ ኮዳቸውን እያስቀደማችሁ መላክ ትችላላችሁ። ቀደም ሲል አቤል ጌትነት የማዲንጎ አፈወርቅን ጎዳናው፣ እንዲሁ ደግሞ የአብስራ ዘውዱ የተፈራ ነጋሽ ምን ነው ቀዘቀዘን በዚህ መልኩ ከኮከብ ባንድ ጋር አቅርበዋል። ምን ይሉ ይሆን ዳኞች? እሺ ጊዜው እናንተ ነው። እንዴት ናችሁ? አቤል ጌትነትና የአብስራ ዘውዱ እንኳን አደረሰን አይደል? ለምዕራፍ 21 የፋና ላምሮት መክፈቻ ውድድር የምዕራፍ 21 የመጀመሪያ ሳምንት የመጀመሪያ አቅራቢዎች፣ አቤል ደግሞ የመጀመሪያ ከፋች። የማዲንጎ አፈወርቅን ጎዳና የተሰኘ ሙዚቃ ነው ያቀረብከው። አንቾ የቅኝት ላይ ያለ ሙዚቃ ነው። ጥሩ ነው። በጣም ጥሩ ነው። የመጀመሪያው ነገር ያው በተፈጥሮ ያለህ ድምፅ ቆንጆ ነው በጣም። ስለዚህ እሱን ማዳበር ነው የሚሆነው ከዚህ በኋላ ከእኛ ዳኞች ከባለሙያ የሚመጣውን ሀሳብ እየወሰድክ እሱን የማዳበር ሂደት ነው የምናደርገው። ስለዚህ አቀራረቡ በጣም ብዙ ነገሩ በጣም ቆንጆ ነው። የመጀመሪያ ጉዳይ የፋና ላምሮትም ታርጌት አላማውም አምናለሁኝ እናንተ ወደ ድርድር ከመምጣታችሁ በፊት ቁጭ ብላችሁ ታዩ እንደነበረና ራሳችሁን መሆን። ስለዚህ የማንንም ድምፃዊ ዘፈን ወይም ዜማ ብታመጡ ኢሚቴት ማድረግ ወይ የዛኛውን ድምጻዊ ማስመሰል ምናምን ሳይሆን ራሳችሁን መቅረጽ ውስጥ ነው የምንጓዘው ማለት ነው። ስለዚህ አቤል በዚህ አተያይ በራስ ድምጽ ነው ያዜምከው። ከዚህ በኋላም በጣም አደራ ምል እንዲህ ብቻ እንዲቀጥል ነው። የማዲንጎንም የማንንም የማንንም መምሰል የለበትም። የአቤልን ድምጽ ስንሰማም የነበረው እንደዛ ነው። ይሄ በጣም ቆንጆ ነገር ነው። ሪትም ከሪትም አንጻር ያው የመጀመሪያ ቀን ነው። መቼም ብዙ ነገር መናገር አይቻልም። እየተለማመድን ስንሄድ የበለጡ ነገሮችን እያየን እንሄዳለን። ሪትምም በጣም ቆንጆ ነበር፣ ትንፋሽ አጠቃቀም ቆንጆ ነበር። ጉልበትህም በጣም ጥሩ ነው። ብዙ ነገሩ ጥሩ ነው ያልኩ ለዚህ ነው። ግን ያው ከትንሽ ሀሳብ ደግሞ መውሰድ ያለብህ ከቅኝት ጋር በተያያዘ አንቺ ወይም እንደመሆኑ ከባድ ቅኝትም ስለሆነ ከቅኝት የመውጣት ነገሮች ክሊርድ የሚሰሙ ቦታዎች አሉ እነሱን በኤክሰርሳይስ ማዳበር ነው። ምንም ችግር የለውም። የሚስተካከል ነገር ነው። ቅላጼዎች ትንሽ የተጎዱ ቦታዎች አሉ። ዜማው የሚፈልጋቸውን ቅላጼዎች ያልተቀለጹ፣ ያልተዜሙ ቦታዎች አሉ። ስለዚህ ይሄ ደግሞ አንዱ መነሻው ችግር የሚሆነው አደማመጥ ነው። ስታዳምጥ አሁን ተወዳዳሪ ነህ። ከዚህ በፊት እንደምታዳምጥበት መንገድ አይደለም የምታዳምጠው። ልታቀርብ ነው አይደለም? ለሰው ለውድድር ዳኛ አለ ምናምን ክሪቲክ ስለተደረገ ሂስ ሊሰጥ ስለሆነ በምን ደረጃ ነው ማዳመጥ ያለብኝ ብለ ራስህን ር የሊስኒንግ ኤክስፒሪየንሱን ማዳበር አለብህ። የመዝፈን ጥበብ የሚጀምረው ሁልጊዜ ከማዳመጥ ጥበብ ነው ይላል ሳይንሱም፣ እኛም እሱን ሁልጊዜ እንላለን እና አደማመጥ ላይ ትንሽ ቅሬታ አለኝ። በደንብ ያላዳመጥካቸው፣ በዚህ ምክንያት ደግሞ በደንብ ያልተዜሙ ቦታዎች አሉ። ከላይ ከላይ እንዳይሆን አደማመጥህ ከዛ ውጪ ገና ስትጀምር ጨምረህ የጀመርከው የኢንትሮ ላይ እንደ ቫሊዩ አድ የምንለውን ሀሳብ እሱ በጣም በጣም እጅግ በጣም የሚበረታታ ነገር ነው፣ እየዳበረ ይሄዳል። አሁኑም እንደ መነሻ ቆንጆ ነው። ከዛ በድግግሞች ውስጥ ብዙ ነገር እየገባ እየገባ ሲሄድ እየዳበረ መሄድ ነው እሱም ቆንጆ ነው። ከእሱ በኋላም ወደ ሙዚቃው ክፋ የገባው ነገር በጣም ተስማምቶኛል። ምናልባት እንድታስብበት ምልህ ነገር አዘፋፈንህ የጉሩሮ ቶን ውስጥ የሆነ የባህል አዘፋፈን ስሜት ይሰማኛል። እና ሙዚቃ ምርጫህን እንድታየው ከራስህ ኔቸር አንጻር ማዲንጎ አናውት ስታንዲንግ ሲንገር አደል፣ በጣም ድንቅ ድምፃዊ ነው። ስለዚህ ማዲንጎን ይዞ መምጣቱ ላይ ልክ ላይ ሆን ይችላል። ለአንተ ልክ የትኛው ነው የሚለውን ድምጽህን ተፈጥሮ በደንብ ከአጤንከው በኋላ ለአንተ ወደሚስማሙ የዘፈን ምርጫዎች ውስጥ እንድትገባ ነው አደራ ምልህ አቤል። በተረፈ ቀንጆ ነው። 9600 ነው ያለህ ነጥብ። የአብስራ የተፈራ ነጋሽ ምን ነው ቀዘቀዘ ፍቅራችን። አንተም በጣም ቆንጆ ነው ድምጽህ። ያው በእርግጥ ብዙ ኦዲሽኑ ላይ ከብዙ ተወዳዳሪዎች መሀል ተመርጣችሁ ስለመጣችሁ ስለ ድምጻችሁ ቁንጅና ምንም ጥያቄ የለውም። ለአንተም የምነግርህ ነገር በራስ ድምጽ ማዜም በጣም ደጋግመን በየሳምንቱ የምናወራው ጉዳይ ነው። ይሄ በጣም ትኩረት ሊሰጡት የሚገባ ነገር ስለሆነ አንተ ጋር እሱ ጥሩ ነው። በራስ ድምጽ ነው ስታዜም የነበረው ሪትሚክሊ ጥሩ ነበር። ስሜትህ፣ ከትንፋሽም ከጉልበትም ብዙ ነገሩ በጣም ጥሩ ነው። አንተ ጋር ተመሳሳይ ሀሳብ ያለኝ ከቅኝት ጋር በተያያዘ በደንብ መስራት ይኖርብሃል። ኤክሰርሳይስ ማድረግ ነው። በነገራችን ላይ ምንም የተለየ ነገር የለውም የልምምድ ጉዳይ ነው። ጉሮሮን ከዚህ ይበልጥ በጣም እንደ መሞረድና ይሄ በጣም የተሳለ አይነት ጉሮሮ ማንኛውም ዜማ ሲሰጠው በደንብ ማለት የሚችል አይነት እስኪሆን ድረስ ማድረግ ነው። አንተ ጋርም በአደማመጥ ምክንያት ትንሽ የተጎዱ የዜማ ክፍሎች አሉ። እነሱ እነሱን የሚስተካከሉት በጣም ማዳመጡ በደንብ ሲሆን ነው እና እንደዛ ይሁን የመጀመሪያ ቀን ላይ ብዙ ሀሳብ መስጠት ትንሽ ከባድ ነው እና እየተዋወቅን እየተዋወቅን ስንሄድ ደግሞ በጣም ብዙ ዲቴይሎችን አድቫንስድ የሆኑ አስተሳሰቦችን ምናምን እያነሳ እንሄዳለን። ብዙ ማውራት አይቻልም እያልኩ ግን ብዙን ያወራሁት እንግዲህ ቅርታ። አንተ ጋር 9500 ለየአብስራ ማለት ነው። እሺ አቤል ጌትነትና የአብስራ ዘውዱ እንኳን ደህና መጣችሁ። ከአቤልጌትነት እጀምራለሁ። አቤልጌትነት የማዲንጎ አፈወርቅን ጎዳናውን ነው ይዘ የመጣው። በጣም ቆንጆ ምርጫ፣ በጣም ቆንጆ ዜማ ነው ይዘ የመጣው። ምርጫህን ላደንቅልህ እፈልጋለሁ። ምክንያቱም በደንብ አድርጎ ውድድርን መፈተሽ የሚችል ዜማ ይዘ ነው የመጣው። ከመጀመሪያው ከአገባብ ከውስጥ ልጀምርና ግጥሙን ልከታተል ሞክሬ ነበረና ምንድነው አንድ ክፍተት የተሰማኝ ቃላት በደንብ አይሰሙም ነበር። ስለዚህ ዜማው ተመችቶኝ ግን ግጥሙን ተከታትዬ ምን እንዳለ ማወቅ አልቻልኩም። እና ሌላ ጊዜ ስለምታስተላልፈው መልእክት በደንብ ግጥሙ እንዲሰማ የሚሰማ አድርገህ ለማዜም ሞክር። በተረፈ የጨመርከው ቫሊዩ በጣም ቆንጆ ነው። እንዲህ አይነቱ ነገር ይበረታታል። በጣም ነው የደነቀኝ ይሄ ዜማ ከባድ ነው። ለመጀመሪያ ቀን እንዲ አይነት ዜማ ይዘመተ ባንቾ ይሄ ጥሩ አድርገን የዘፈንከው በጣም ጥሩ ነበር። የዜማ አረዳድ ጥሩ ነው። ሪትምህ ጥሩ ነው። ትንፋሽ አወሳሰድ በጣም ጥሩ ነው። ቅር ያሉኝ ነገሮች አንዳንድ ቦታ ላይ ማይክህ፣ ጥሩ ስትስት ቆይና እንደዚህ ከላይ ወደ ታች እንደዚህ የማይሆን ነው አይደል? ማይክ አያያዝ። ስለዚህ ሁሌ ማይክን በጣም በጥንቃቄና ካፋችሁ ትንሽ ራቅ ብሎ የመያዝን ነገር እሱ እንድትለማመድ ነው። አንድ እኔ ተሰማኝ ቅድም ብሩኬ የባህል ተች አለው ድምፅ፣ አንዳንድ ቦታ ዜማው እኔ ደግሞ ፊል ያረኩት ያሬዳዊ ዝማሬ ከዚህ ቀደም ትዘምር ነበር ማለት በቤተ ክርስቲያን አካባቢ መዝሙሮች ወይ በድቁና ምናምን ያለፈ አይነት የዜማ ታች ነው ያለው፣ እና ዜማው ላይ እንደሱ አይነት የቅላጼ ውበቶች አይቻለሁ፣ እና እሱን አጢ ነው በደንብ ዜማውን በደንብ ስታዳምጥ እና ዳይሬክት መዝፈን ስትጀምር ያንተ የገባውን ቀለም ታውቀዋለህ በደንብ እሱ ላይ ጥንቃቄ እንድታደርግ ነው። ሌላ በግርህ የምትባት ቁጥር በውስጥ በቃ ውስጥ ነው ፊል ማድረግ ያለብህ። በተረፈ ስለ ዳይናሚክስ በደንብ አስብበት። ይሄ ጎዳ ነው የሚለው ዜማ መመሰጥ ዳይናሚክስ በቃ ወደኛ ማስተላለፍ ስሜቱን ስለሚፈልግ ዜማዎቹ መጀመሪያ ላይ ገና ስትመርጥ ዜማው ምን ይፈልጋል የሚለውን ነገር ቅድሚያ ብታስብበትና በዛ መንገድ መዝፈን ብትጀምር ብዬ ነው የማስበው። እኔ ጋር 9620 እሺ የአብስራ ዘውዱ የተፈራ ነጋሽን ምን ነው ቀዘቀዘ የሚለውን ዜማ ነው ያመጣው። በጣም ጥሩ ዜማ ነው፣ ካንተ የድምፅ ስትራክቸር ጋርም ጥሩ ብዙ ነገሩ ሄዶልኛል። ማይክ አያያዝህ በጣም ፐርፌክት፣ በጣም ቆንጆ ነበረ። አንዳንድ ጊዜ ጠጋ ብታረገውም ግን በደንብ ድምፅ የሚያስገባው አካል ሳይደፈንና ራቅ አድርጋ ያስግበት መንገድ በጣም ጥሩ ነው፣ የሚበረታታ ነው። ሪትም በደንብ ፊል ታደርጋለህ። የዜማ አረዳድ ጥሩ ሆኖ ዛሬ ዜማው ላይ ምንድነው የተሰማኝ? ዜማዎቹ ብዙ ቦታ ላይ ቅላጽ ያላቸው፣ ያንተ ግን ቀጥ ቀጥ የማለት ነገር አይቻለሁ ብዙ ቦታ ጋር። ስለዚህ በደንብ የማዳመጥ ሜተድህን እንድትቀይርና በዛ መንገድ አንደርስታንድ እንድታደረገው ነው። ከቅኝት ጋር በተያያዘ ብዙ ቦታ የሚሰሙ ችግሮች አሉ። እሱን ቅድም ብሩኬ ተናግሯል። በደንብ አድርገህ ኤክሰርሳይዝ ማድረግ ነው። ዳይናሚክስ፣ ስሜትን ማጋባት ስለምዘፍኑት ነገር በደንብ ተረድቶ ለሚያዳምጣችው ሰው ማስተላለፍ መቻልን። በደንብ ለሁሉም የሚሰጥ አስተያየት ስለሆነ ይህን አስብበት። መጨረሻ አካባቢ ሙሉን ዘፈን ጥሩ ሄደህ የሆነ የማር ገብገብ ነገር ሰምቻለሁና እንዳይለምድብህ እንደዚህ ቫይብሬሽን ለውበት ሲሆን ደስ ይላል፣ ተተደጋገመ ውበትነቱ ስለሚቀንስ በሚገባው ቦታ ላይ ብቻ ተጠቀም። በተረፈ በጣም ያለው አጠቃላይ ፐርፎርማንስህ ጥሩ ነው። ዘጠኝ ሺ አምስት መቶ ሰላሳ እሺ፣ በመጀመሪያ ሁለቱን ዳኞች በድጋሚ እንኳን ደስ አላችሁ እያልኩኝ በከፍተኛ ሹመት ስለተሾሙ ከዚህ በኋላ አንቱ ነው የምላቸው፣ ቅር ባይላቸው። በጣም ደስ ብሎኛል። ከአቤል ልጀምር እና አቤል የመጀመሪያ ውድድር በጣም ይገርማል። የመጀመሪያ ውድድር እኛ ማርፈን የመጣ ነው፣ እንደገና መክፈቻ ነው የሆንከውና ቀላል ነገር አይደለም። እኔ በጣም ደስ ብሎኛል፣ በዚህ ሁኔታ ስለተጫወትከው። ብዙ ጊዜ የዚህ አይነት እንግዲህ የዘፈን ምርጫ ብዙ ጊዜ የዚህ አይነት የድምፃያን ውድድሮች ላይ የሚመርጡት ነው። አንተ ትንሽ ባሊዋ ዳረከው እንደ እንጉርጉሮ ነገር ጨምር የመጣው ነገር መጥፎ አይደለም፣ ጥሩ ነው። ማይክራፎን ላይ አንዳንድ ቴክኒካሊ እኛ ጋርም ችግር ከሆነ አላቅም፣ ስትገባ ትንሽ የመታፈን ነገሮች ነበሩ። እሱን ነገሮችን አይቻለው፣ መጥፎ አይደለም እንደ መጀመሪያ ሲሆን፣ ሌላው ደስ ያለ ነገር ቃና በጣም ጥሩ ነው። ቃና ደስ የሚል ነገር አለው። ሌላው የገረሜ ነገር ፒች ላይ አንቸው ይህ ቅኝት ነው። ሪትም ካሊ እና ያለህ የሙዚቃ ክሎት ተሰጥቶ እንዳለ ያስታውቃል። ይህን ነገር ማሳደግ ያስፈልጋል ማለት ነው። ሌላው ትንሽ ቅሬ ያለኝ ምንድን ነው ድምፃያኑ ማዲንጎ ሲጫወተው ይሄ ዘፈን ካየኸው ክላይማክስ ነገሮች በጣም መጮ ከፍ ብሎ መስፈን ይፈልጋል እና ግማሽ ቢወጣ ትችል ነበረ። ትንሽ ፍርሃት ነገሮች ስላሉ ነው የመጀመሪያ ስለሆነ እንጂ። ሌላው አጠቃላይ ጥሩ ነው። 9600 ጋር ያለህ ውጤት የአብስራ አንድ ደስ የሚል ቃና አለ። ደስ ብሎኛል። እኔ ዛሬ ለመጀመሪያ ግን ጊዜ የተሰማኝ ምንድነው የመዝፈን ልምድ ብዙ ጊዜ ልምምድ ይፈልጋል። ብዙ ዘፈኖች ብታቅ በጣም ደስ የሚል ቃና አለ። አንተም ሌላው ገና እየተሟሟቀን ስለሆነ ፍርሃት አለ። እሱ ፍርሃት ይጠፋል ወደፊቱ ስቴጅ እንቅስቃሴ ይፈልጋል። ትንሽ ወደ ኋላ ሂዱና ፊልሞቹን ተመልካቱ እንደ አዲስ ከኛ ጋር ምትን ከምትሉ፣ ከባለፈው ቅድም እንደመጣው እንደ ጴጥሮስ እነሱ የሄዱበትን ነገር በአንዴ እንዳትደግሙት። ረጅም ገሳ ከሄዳችሁ ፍርሃትን ቶሎ ማስወገድ ስቴጅ እንቅስቃሴ ይችላል። ትንሽ ነቃይ ማለት ጉዳይ ነው የተሰማኝ ድፍረቶችን ማምጣት ማለት ነው። ሌላው ጥሩ ግን ቃላቶች ጽድት ብለው ነው የሚሰሙት፣ ድምጽ ኩልል ብሎ ነው የሚሰማው። ይሄን ይህን ነገር መጨመር ነው። ጥናት ጥናት ጥናት ብቻ ነው በቃ የሚሰማኝ። በጣም ጥሩ ነው። ዘጠኝ ሺህ